ጤና ይስጥልን ሆፕ ፋሽኖች ነን ሆፕ ፋሽን ጥራት ያላቸው ዘመናዊና ባህላዊ አልባሳትን እኛ ዘንድ በብዛትና በጥራት ያገኛሉ። በብቁ ባለሙያዎች በከፍተኛ ጥንቃቄ የተሠሩ ባህላዊና ዘመናዊ አልባሳትን ማግኘት ሲፈልጉ በስልክ ቁጥራችን 0914 26 81 65 ሀሎ ይበሉን፣ አሊያም ቆቦ ከተማ ገበያ ማዕከል የሱቅ ቁጥር 66 በአካል ጎራ ብለው ይጎብኙን። ሆፕ ፋሽን፣ የወንዶች ሙሉ ልብስ፣ የሴቶች ወለልና ሽፎን ልብሶች፣ የባህል አልባሳት፣ ዘመናዊ አልባሳት ይዘዙን። ያሉበት ቦታ እንልካለን ካሉበት ሆኖ። ለቤተሰብ ሰርፕራይዝ ማድረግ ከፈለጉም ይደውሉልን፣ ያሉበት ቦታ ወስደን እናደርሳለን። ሆፕ ፋሽን ጥራትና ፍጥነት መለያችን ነው። ልብ ይበሉ። ሆፕ ፋሽን የጥራት አምባሳደር ማንኛውም የጥራት ችግር መቶ ፐርሰንት ኃላፊነት እንወስዳለን። ሆፕ